ሰሃቢዩ ነቢያችን አይቷቸዋል። ልጁ ግን ነቢያችን አላያቸውም። እና ልጁ ማወቅ ፈልጎ ነቢያችን እና በቃ ግለጽልኝ አላቸው። ሰውዬው መግለጽ አቃተውም ብሎ ተናገረ። ልጅ ይኸው ያለው ነቢዩን ብታያቸው አለ። ለረአይተ ሸምሰ ጣሊዐተን ፀሐይ ወታ ታያት ነበር ብሎ ምን ያክል ቆንጆ በቃ ሙሉ አኽላቃቸው እንደሚያምር ተናገረ ማለት ነው። እንዲሁም ሰሃቢው ጃቢር እንደዚህ አለ። ጃቢር እንደተመለከቱት ምን እንዳለ፣ ቃለ ረአይቱ ነቢይ ነቢያችን አየኋቸው አለ። በጣም ጥሩ ቆንጆ ማነው ከተባለ፣ ምንል ቀመሪ ነቢያችን ከጨረቃው የበለጠ ውብ ነበሩ። አላያቸው አይደለ? ከጨረቃው የበለጠ ውብ ነበሩ ለኔ ያለ በቃ ሳያቸው ከጨረቃው የበለጠ ውብ እንዳለ ውብ እንደነበሩ ተናገረ ማለት ነው። ስለዚህ ነብዩ በውበትም ብትሉ የውበት ሙሉነ ያላቸው በአክላቅም በሰብእና በሁሉም ነገር ፐርፌክት ነበሩ ማለት ነው። እንቀጥል ኦኬ፣ ይሄን ይሄን ነቢያችን አይደለም ሰሃቦች ናቸው ያዩት ነው የተናገሩት። ነቢያችን ቢሆን እንጠራጠር ነበር፣ ግን በቃ የተናገሩት ያየው ሰሃቢው ያየው ነው፣ በቃ እንዳየው ከሆነ አለ። ስለዚህ ምን ያክል ሰብዕና እንዳላቸው በዚህ ማየት እንችላለን ማለት ነው። ኦኬ፣ እንደዚህ ይሄን ለምብላችሁ፣ እንደዚህ ላ ካነ ረሱሉላህ ነቢያችን ነበሩ። ኢዛ ተከለመ ሩዕየ ከኑር ነብዩ ሲናገሩ እንደ ብርሃን የታዩ ነበር። የክሮጁ ሚተናይ ከአፉ ብርሃን የሚወጣ ይመስል ነበር። አላያችሁ ምን ያክል ሰብራ እንደነበራችሁ አለ። ካነ ረሱሉላሂ የአላህ ነው አለ በውበት በጣም ቆንጆ ነበሩ። ወአሕሰነሁ ኹሉቃ፣ በስብእና በጣም ገራሚ ሰብእና ነበራቸው። ወለይሰ ቢጣዊል ልባይን ወላ ቢልቀሲር፣ በጣም ረጅም አልነበሩም፣ በጣም አጭር አልነበሩም። በውበትም በስብእና ሙሉ ነበሩ ማለት ነው። ይሄ የተናገረው በራ ረዲየላሁ አንሁ ነው ማለት ነው። አሁንም አሁንም በራ ተጠየቀ በተጠይቅ ነቢያችን ጌታችን ከዛ ቃል ሚስለ ሰይፊ ላበል፣ ነቢያችን ፊታቸው እንደ ሰይፍ ነው እንደሚያበራው ተባለ። አይ አይደለም፣ እንደ ሰይፍ ሰይፍ እንደምናውቀው ምን ብሎ ተናገረ? ከሰይፍ በለጠ ውብ እንደነበረው ተገለጸ። ማለት ሐሳቡን ሰብሰብ ለማድረግ ላሳያቸው ማ በዓተ አላህ ነቢይን ኢላ አሕሰነ ወጅሃ አላህ ነቢይን አላከም ፊቱን ያሳመረ ቢሆን እንጂ አሕሰነ ሰውታ ድምፁን ያሳመረ ቢሆን እንጂ። ወካነ ነቢይኩም የእናንተ ነቢይ ሙሐመድ ነበረ አሕሰነሁም ወጅሃ በእወት በጣም በጣም ቆንጆ ነበሩ። ወአሕሰነሁም ሰውታ በጣም በጣም ነበረ ድምጻቸው በጣም ገራሚ ነበረ። እሺ፣ እንዲሁም አኽረጅሁ ቃዲ ብሎ ይቀጥላ እያችሁ አይደለ። ስለዚህ በጣም ገራሚ ድምፅ ነበራቸው። ሲናገቡ እራሱ ወሬ አስረዝመው ነበረ እሱ እንደማሳያችኋለሁ። ይህን ከተመለከትም በኋላ ወደ ቀጣይ ደግሞ ሀሳብ እንለፍ። ተመልከቱም እንደሚል ይህን አይተነዋል፣ ይህን አይተነዋል። ስለዚህ አንድ እንለፍ። እሺ ነቢያችን ደግሞ ቸር ነበሩ፣ ቸር ነበሩ። ሳይሁ ልቡኻሪ 340 እንደዚህ ይላል። ካነ ረሱሉላህ ያአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ነበሩ። አህሰነ ናሲ ወአጅወደ ናስ ከሰዎች በጣም ጥሩ ሰው ነበሩ። ወአጅወደ ናስ በጣም ቸር ሰው ነበሩ። ወአስ ጀና ከሰዎች ጀግና ነበሩ። ጀግና ናቸው። ያ ጀግና ናቸው፣ ቸር ናቸው። እንዲሁም በጣም ገራሚ ሰብዕና ያላቸው ያችሁ ናክል ሙሉ እንደሆኑ ማለት ነው። በጣም ይገርማል እንግዲህ አጃ ከረሀቡ የተነሳ ወዳቸው ድንጋይ እያሰሩ በጣም እርቧቸው እንደዛ፣ እንኳን ተርቦ እንደ ድሃ ነበር የሚሰጡት እሱን በመረጃ ማለት ነው። ሐዲስ ቁጥር ስድስት እንደዚህ ይላል። አነስ ነው ቃለ ዐነስ እንደዚህ አለ አለ አስር ዓመት ነቢያችን አገለግልኳቸዋለሁ። ፈማቃሊ ኡፊ አንድ ቀን እንኳን እፍ ብለውኛ አያውቁም። ወላ ሊማ ሰነአት ወላ ሊማ ለም ተስና፣ ይሄን ነገር ለምን አደረክ፣ ይሄን ነገር ለምን አደረክም አንድ ቀን እንኳን ብለውኛ አያውቁም ማለት አንድ ቀን እንኳን አንድ ቀን እንኳን ብለውኛ። አስር ዓመት ሲኖር ሰው እኮ ሁለት ቀን ሲኖር ይቀያየማል ይሰዳደባል። ግን እኔ እንኳን ሳገለግላችኋል አስር ዓመት ሳገለግላቸው አንድ ቀን ራሱ ብለውኛ አያውቁም እፍ፣ እንኳን እፍ ያጀማ መስደብ የለም።

በህይወታቸው ሰውን መተው አያውቁም። ከሰው በተአምር ቀጡ ቢየዲሂ ወለም ራአተን ሴትንም ይሁን አገልጋይንም ይሁን ሰው መተው አያውቁም፣ ኢላ ይጃሂደ ፊ ሰቢላ በአላህ መንገድ ሲታገሉ ቢሆን እንጂ። ሴቶችንም ይሁን ወአገልጋዮችንም ወንዶችን በቃ መተው አያውቁም። አያቸው አይደለ አካላቸው ብትቀ በጣም ገረም ይላል። አላህ ነው እኮ ምን ቢየራሱ እንደምናገሩ ይገርመኛል። እንዴ አለ ይፈጠሩ ሰላት። እሺ እንቀጥል።

እጃቸውን እጁን እንደዚህ ሳብ አይመነጭቁትም። ሀታ የኩነ አረጁል ወለዚ እጁን ሰውየው እስከሚያሳደረ እጃቸውን አያነሱም ነበረ። ወላ የስሪፍ ወጀሁ አን ወጅህን ፊታቸውን ከአንድ ሰው አያዞሩም፣ አያዙሩም ነበረ። ሀታ የኩነ ረጅሉ ወለ ሪፍ ሰውየው ዙሮ እስከሚሄድ ድረስ ነቢያችን ፊታቸውን አያዞሩም ነበረ። ወለም ዩራ ሙቀዲመን ርኩበተይ እያለ ይቀጥላል። ስለዚህ ምናክርስም ያቸው አይደለ ሰው እንኳን ገጠኔ እንኳን መቶ ሰላም ሲላቸው ብፍትር አያደርጉም ራሱ ማለት ነው። እንቀጥል ኦኬ ደግሞ ጀግናታቸው በጣም ጀግና ነበሩ። ነገሮች በጣም ጀግና ነበሩ። ሳሒሁ ሙስሊም 1773 እንደዚህ ይላል። ኩና ወላሂ ወላሂ ቢላሂ ነበረን አለ፣ ኢዘህ መረል በእሱ በጦርነት ጊዜ በጣም ጦርነት ሲከብድብን አለ፣ ነተቂ ብሂ በነቢያችን እንከለል ነበረ። ወይደሽ ጁጃዕ ሚና ከኛ ጀግናዎቹ ነብዩ ነበሩ። አላያቸው አይደለም፣ ጦርነት ላይ ራሱ ክርስቲያን፣ ጣዖት አምላኪ ሙስሊሞች ሊገሉ እንኳ የተዋጉ ሙስሊሞች ሲከብዳቸው በማን ነበር የሚከለሉት? በነቢያችን ጀግና ነበሩ። ከፊት ነበሩ። በቃ እያቸው አይፈሩም። ግን ክርስቲያኖች እንደሚሉት የውሸት ነቢ ቢሆን እኮ በቃ ጦርነት አይዋጉም ነበር። ተቀምጠው በቃ ዘና እያሉ በቃ ምናምን ሀብታም ቤተ መንግስት ይቀመጡ ነበር። ግን አያቸው አይደለ? ወላሂ ጦርነት ራሱ ፊት ነው የሚሰለፉት። ሰዎች ሲዋጉ በነቢያችን ነበር የሚከለሉ። ተመልከቱም እንደሚል ጦርነት ሲከብደን በነቢያችን እንከለል ነበረ። ሰይፉ ሲበዛብህ በነቢያችን እንከለል ነበረ። አያቸው አይደለ? ነገርም በጀማ ምን ያክል ጀግና እንደነበሩ ማለት ነው። እሺና፣ ምናክል የጦር ማይ ጀግና እንደነበሩ። በዚህ ማይ በጣም ጀግና የጦር ማይ ነበሩ። አይፈሩም ነበር። ከፊት ራሱ ነበር እንደሚሰለፉ፣ አየም ማለት ነው። ኦኬ ነቢያችን በጣም ይተናነሱ ነበር። ራሳቸውን ከፍ ከፍ አያደርጉም ነበር። ላሳያችሁ። ማስረጃ ደኸልቱ ዓላ ረሱልላህ ተናገሩ፣ ማለት ወደ ነቢያችን ቤት ገባሁኛለ። ፈቃለ <سؤال> ፈጀለስቱ ተቀመኩኝ። ፈኢዛ ዐለይሂ ኢዛር ሽርጥ ለብሰዋል። እሺ ወለይሳ ዐለይሂ ገይሩ ከሽርጥ። የተኙበት ሰሌኑ ጎድቷቸዋል ሰሌኑ ጀርባቸውን ጎድቷቸው አሁን አንድ ሰው የማይመች ቦታ ሲታይ ጀርባ ላይ ኮ ምልክት ሲወጣ አይደለ? ነብዩም ተኝተው ጀርባቸው ላይ ምልክት ወጣ። ፈበካ ዑመር ዑመር አለቀሰ፣ አልቻለም። በቃ ዑመር አለቀሰ። ለምን ነብይ ናቸው፣ የአላህ ነብይ ሆነ የሚለብሱት የላቸው፣ ሰሌኑ እየጎዳቸው፣ ጀርባቸውን እየጎዳቸው አለቀሰ ዑመር ከዛ ነብይ

የምትነብት ራሱ የለህ አላቸው። ከዛ ነቢያችን እንደዚህ አሉ ወአንተ ነብዩ الله በኋላ ቃለ ነቢያችን እንደዚህ አሉ የምን الخطأ عمر ሆያሉት አማ ተርባ አትወድም እንዴ አንተ፣ ኩነ ለነ الاخيره ለኛ አኺራ ጀነት እንድትዋት አትፈልግም? እንዲህ ወለሁም ወደ ለነሱ ነው ዱንያ ያለላችሁ። አያያችሁ አይደለ ነቢያችን ምን አሉ? ለኛ ቀጣዩ ዓለም አለልን ዱንያ ለነሱ ናቸው አሉ። ይሄን አክል ነበረ ሰብእናቸው። ሊቀጥልላችሁ ነቢያችን እንደዚህ አሉ አኩሉ ከማያኩላብ እኔ ባሪያ እንደሚበላ በላለሁ። ወአጅሊሱ ከማጅሊሱ ባላለሁ ባሪያ እንደሚቀመጥ ቀመጣለሁ። በቃ ምንም እንደናንተ ነኝ ያረጋችሁ አይደለ እንደናንተ እንደ ሰው እንደሆነ ተናገሩ። ማለት ራሳቸውን ከፍ ከፍ አላደረጉም ማለት ነው። ነብያችን እንደዚህ አሉ፣ ኢነ ሚን አክመል ሙእሚኒ ከእናንተ ከሰዎች በጣም እምነቱ ሙሉ የሆነ አህሰኑሁም ኹሉቃ

ከሰዎች በላጩ ኸይሩኩም ሊአህሊህ ለቤተሰቡ ጥሩ የሆነ ነው አሉ። ወአና ኸይሩኩም ሊአህሊ ሊህሊ ወዛማታ ተናገ ከእናንተ ምርጡ አሉ ለሚስቱ ጥሩ የሆነ ሰው ነው። እኔ ደግሞ ለሚስቴ ጥሩ ነኛሉ። ነያ አይደለ እና ይሄ ነው አስተምሮታቸው ማለት ነው። ለሚስ ጥርሞ እንዳለብን ያስተምራል። እሺ አንድ በጣም የሚገርም ሀዲስ ነው ልንገራችሁ። ይሄ በጣም ይገርማል። በጣም በጣም ይገርመናል። ታሪኩን መሰላችሁ ነብዩ ወደ ጣይፍ ሄዱ። ወደ ጣይፍ ሄደው እየሰበኩ አላህን አምልኩ፣ ጣዖት አታምልኩ፣ አንድ አምላክ ይመለከው ሲያስተምሯቸው በድንጋይ ደበደቧቸው። ነብያችን በድንጋይ ደበደቧቸው። በድንጋይ ሲደበደቧቸው ነብያችን በድንጋይ እየተደበደቡ ምን ብለው ተናገሩ ነብያችን? አላሁ ያጥፋቸው፣ አላሁ ይግደላቸው፣ አላህ አድነኝ አይደለም። ያውት እንድናውት ነብያችን اللهم اغفر لقومي

ፈአድመሁ አደሞት ቅጥቅጥ አደረጓቸው እሺ ወሆ የምሳሁ ደማ ወከፊታቸው ደምን እያበሱ ከፊታቸው ደምን እየጠረጉ ማለት ነው ወየቁል እንደዚህ ይላሉ አላሁም አግፊር ሊቀውሚ ፈኢነሁም ላ ያለሙን አላሁ ህዝቦቼ ማራቸው እነሱ ኮ ስለማያቁ ስለማያውቁ ነው አሉ እየተደበደቡ እየተደበደቡ የዛን ጊዜ አላ አደነኝ ለአምልጥ ከዚህ ቦታ ሊገሉኝ ነው ወይም ደግሞ አላ አጥፋቸው ደሙን እየጠረጉ ከፊታቸው ደሙን እየጠረጉ አላሁ ህዝቦች አያውቁምና ነው ይቅር በላቸው አሉ ይህን ያክል ነበረ ዝምታቸው አጀማ ይህን ያክል ዝም ብሎ እኮ ችግር የለም አንተ ሰው እየተደበደበ ዝም ብሎ ችግር የለም ግን ዝም ብቻ አይደለም ዝም እንኳን አይደለም ዱአ አደረጉላቸው ዱአ አደረጉላቸው ይቅር በላቸው አሉ ያጀማ ይቅር በላቸው እየተደበደበ እራሱ ምን ይቅር በላቸው ሰው እኮ ሲደበደብ በቃ ዝም ወይም ደግሞ ሊቆጣ ይችላል ወይም ደግሞ አጥፋቸው ሊል ይችላል የዛ ግን መላኩ ጅብሪል መጣና ላጥፋቸው አለ ነብያቸው አታጥፋቸው አላቸው አይደል ይህን ያክል ነበረ ዝምታቸው ይህን ያክል

ነብዩ እንደ ማንኛውም ሰው ሰው ቤታቸው ውስጥ ስራ ይሰሩ ነበር። ሚስታቸውን ያግዙ ነበር። ኦኬ የኼጡ ሰበሁ ልብሳቸውን ያጥቡ ነበር። ወይኽሲፉ ነዐለሁ ጫማቸውን ያጸዱ ነበር። እንደ ማንኛውም ሰው ነበር። ጫማቸውን ያጸዱ ነበር ልብሳቸውን ያጥቡ ነበር አያቸው አይደለም ይህን ያክል ሰብዕና ናቸው ግን እንደው እውነት የመጡት ነብያችን ለዝና ወይ ምሽታቸው ከሆነ እኮ በቃ ፈዋ ብለው ተቀምጠው ልብሴን አጥቡልኝ በቃ ምግብ አቅርቡልኝ የለም እንደዚህ ነብያችን እንደዚህ ያ ሰብዕና የለባቸውም ነብያችን አሁንም ምንቀጥል። ኦኬ እሺ

ከሰዎች አላየሁም፣ አለ አጅ ወደ ናስ ከሰዎች አለ እንደ ነቢዩ ቸር አይቼ አላቅም አለ። ወአስጀዐ ናስ ከነቢያችን በላይ ጀግና አይቼ አላቅም አለ። ወአውደዐ ናስ የተናነሰ ሰው ከነቢያችን በላይ አይቼ አላቅም አለ። ይሄን ያክል ማለት ነው። ኦኬ፣ ይሄን ከተመለከትን አንድ ሰው አንድ ታሪክ ልንገራቸው። አንድ ግለሰብ አለ። ያ ግለሰብ ያ ግለሰብ ነቢዩ ተኙ። ከዛ ሰይፍ ይዞ መጣ ሊገላቸው። ሰይፍ ይዞ መጥቶ ሊገላቸው አንገታቸው ሰይፉ እንደዚህ ያደረገባቸው ከዛ በኋላ ሲነሱ ሰይፉ አንገታቸው እንደዚህ ይሆናል። ከዛ ሰውዬ ምናለ ገጠሪ ሰውዬ ምናላቸው ማን የምነው ከሚኒ አንተ ነቢይ አንተ ሙሐመድ ሆይ አላቸው። አሁን እኔ አንተን ከኔ ማን የሚያድነህ እገልሃለሁ አላቸው። ከዛ ነቢያችን አላችሁ አረ አልጮሁ ምናምን አላህ አሉ። አላህ አድነኛ አሉ። ከዛ ሰይፍ ወደቀበት። ያ ጀማ ሀዲሱን ለምን ብላችሁ ሙሉ ታሪኩ ማለት ተመከቱም እንደሚል ፈነዘለ ረሱላህ ሰለላሁ ዐለይሂ ወሰለም ወተፈረቀ الناس ነቢያችን ተኙ። ከዛ ሰዎች ደግሞ ተበታተኑ ማለት ነው። ይስተዚሉ ሆነ ቢሸጀር ያው ጸሐይ ነበርና ጥላ ፈለገው ተዛፍ ላይ ተኙ። ከዛ በኋላ ፈነዘለ ረሱላህ ሰለላሁ ዐለይሂ ወሰለም ነቢያችን ተኙ። ከአንድ የቁራ ዛፍ ስር ተኙ። ከዛ በኋላ ወሰይ ወሰይፍ ሁ ወኒ ምናና ወመተ ሁላችሁም ተንጋናለ ፈኢዛ ረሱላህ ሰለላሁ ዐለይሂ ወሰለም ያዱና

ምን ማበቃበል አላ አሉ። የዘን ጊዜ ሰይፍ ወደቀበት። ከዛ ሂዳሉ ታያችሁ አይደል ይሄን አክል ነበር ስለብናቸው። አፍተሩ አለይ አፍተሩ ሰላት እንጋት ነብያችን እንደዚህ አሉ። ይሄን ሀዲስ አይተነዋል። ቀጣይ እንመከት። ካነ ረሱል ነብያችን ነበሩ የቤቱ ለያሊ ሙታታሪያ ብዙ ለይቶች ይተኙ ነበረ ጣብየን ወአህልሁ ርባቸው ይተኙ ነበረ ወአህልሁ ላየጅዱና አሻ ቤተሰቦቻቸው ሚስቶቻቸው ምግብ ሳይበሉ ነብያችን ያድሩ ነበረ ወካነ አክተሩ ኹብዚሂም ኹብዙ ሻኢር የዛን ጊዜ ምግባቸው የገብስ ዳቦ ነበረ። አጋቹ አይደለ ምግብ እንኳን የሚበላቸው የሚበሉት አልነበራቸው ለብዙ ቀናት ማለት ነው። ቤታቸው ይቆያል ቴምርና ውሃ ብቻ ይበሉ ላሳጋቸው እሱ ነው። ይሄ ሀዲስ የሚገኘው ከተባለ ሰሒህ ቡኻሪ አለ ተናገሩ አይሻ ረዲየላሁ ዐንሃ የእህቲ ልጅ ያለች ኢና ኩና ነበርን። ለነንዙሩ ኢለል ሂላል፣ ወደ ጨረቃ እንመለከታለን። አንድ ጨረቃ አንድ ወር ማለት ነው። እሺ፣ እንጠብቅ ነበር አለች። ከዛ በኋላ ወማ ኡቂደ ፊ አብያቲ ረሱል ሰለሰለም ናር፣ በነብዩ ተሰሰተ ያይዞ ያቅም ነበር ሶስት ወር ሙሉ ሶስት ወር ሙሉ ሰተ ያይዞ ያቅም ተቆልቱ ያ ኸንዴ እንዴ አለች ሴትዮቹ እንዴ፣ ያ ኸላ እንዴ፣ አክስቴ ሆይ ማካነ የኢሸኩ ምንድን ነበር የምትበሉት? አለች ከዛ ፈቃረት አሰዋድ ወተመወልማ፣ ቴምርና ውሃ ነበር ምግባቸው፣ ቴምርና ውሃ። አያችሁ አይደለ? ቴምርና ውሃ እየበሉ ይተኙ ነበር። እውነት ክርስቲያኖች እንደሚሉት የመጡት ነብዩ ዝናን ፈልገው ሀብታም ለመሆን ታዋቂ ለመሆን ከነበረ ፏ ብለው ቤተ መንግስት እኮ መኖር ይችሉ ነበረ። ቤተ መንግስት ሰርተው በቃ ፏ ብለው ይኖሩ ነበር። ግን እየተራቡ ነበረ የሚኖሩት ማለት ነው ነው ከዛ ሚላል ቦካይ በቃ እንስቅስቅ እያለቀሱ ለሊቱም ይሰግዱ ነበር። ለሊቱም ይሰግዱ ማለት ነው። እያለቀሱ ለሊቱም ይሰግዱ ማለት ነው። ክርስቲያኖች እንደም ዝና ፈለገ ቢሆንም አሁንም ለጥ ብሎ በቃ ፏ ብለው ተኝተው ምናምን ይችሉ ነበር። ግን ነቢያችን እንደዛ ያረጉም ነበር። ለሊቱ ሙሉ ይሰግዱ ነበር። የሚያሉ ታያቸው ይሄ ነበር ንስበ እናቸው ነብዩ ሰለላሁ ዐለይሂ ወሰለም። ሰሉ አለ ነብይ። እንቀጥል። ነብዩ እየሰገዱ እግራቸው ያብጣል። እግራቸው ያብጣል። ከዛ በኋላ ፈካሪ ሰው ተንተፊኸ ቀደማ እግራቸው እስከሚዝል ድረስ እግራቸው እስከሚያብጥ ድረስ ይሰግዱ ነበር ነብያችን። ኦኬ ፈየቁሉ ፈዩቀሩ ለሁ እንዲ አይበቃችሁም እንዲ ባለ ነብያችን፣ አላህ እንደ አላህ ሁሉም ሀጣት ምሮላችሁ፣ ሁሉም ነገር ምሮላችሁ ለምን ትሰግዳላችሁ ተባሉ። ነብያችን አፈላ አኩኑ አብደን ሸኩራ አመስጋኝ ባሪያ አልሆንም እንዲያሉ አላህ አጣያታቸው ምሮላቸው ሁሉም ማጣት ተምሮላቸው ሁሉ ሁሉም በቃ ሁሉም ጀነት እንደገቡ ተነግሯቸው እንደዛ እንኳን ሆነው ይሰግዱ ነበር፣ እግራቸው እስከሚያብጥ። ከዛ ነው ሰዎች ይላሉ፣ እንዴ የአላህ ነው ለምን ይሰግዳሉ ሲባሉ ምናምን፣ ነብያችን አመስጋኝ ባሪያ አልሆንም እንዴ ፈጣሪን አላመሰገነውም እንዴ አሉ። ይሄን አካባቢ ስብእናቸው ይሄ ነበር ነብያችን፣ ሰለላሁ ዐለይሂ ወሰለም ይሄ ነበር ስብእናቸው። አያቸው አይደለ እግራቸው እስከሚያብጥ ድረስ። በጣም የሚገርመው እንቀጥል። ኦኬ ያው በጣም ይጾሙ ነበር ነብያችን፣ በጣም ጿሚ ነበሩ። ሲጾሙ ራሱ በቃ ወሩም ይጾሙ ነበር ወሩ ሙሉ ተመልከቱ። ቃል ካነ የሱሙ ሐታ ነቆለ ቀርሳም በቃ ነቢዩ አያፈጥሩም እስከሚባሉስ በቃ ቀን ሙሉ ወሩ ሙሉ ይጾሙ ነበር ነብያችን። አያችሁ ማለት ነው። እና በጣም ይገርማል። ያው እንቀጥል። እሺ ስለ ነቢዩ ዳውድ ነብያችን እንደዚህ አሉ። አራሂሙና የርሐምሁም ረሕማን አዛኞች አዛኙ ጌታ ያዝንላቸዋል። ኢርሐሙ የርሐምኩም መን ፊ ሰማእ እዘኑ አሉ እዘኑ። አያችሁ አስተምራችሁ ይሄ ነበር አስተምሯቸው ይሄ ነበር። ነቢያችን ይላሉ እዘኑ፣ አዘኖች፣ አዘኖች ጌታ ያዝንላችኋል አለ። በምድር ላለው ዘኑ፣ በሰማይ ያለው ያዝንላችኋል አላሉ። ይሄ ነበር አስተምሯቸው። አያችሁ አይደለ ምን ስብዕና እንዳስተማሩ። ከዚያ ያን ጣዖት አምላኪ ማህበረሰብ፣ ጣዖት ድንጋይ የሚያመልክ ማህበረሰብ፣ ሴት ልጅን የሚገል ማህበረሰብ፣ ሰው ዝም ብሎ የሚገል ማህበረሰብ፣ ዝሙተኛ የሆነ ማህበረሰብ፣ በጥበባቸው በስብዕናቸው ያን ሁላ ጨለማ አስወግደው ብርሃን አነገሱ። ያ ማህበረሰብ እኮ በጣም ዝሙተኛ በጣም ገዳይ የነበረ ማህበረሰብ፣ የዛ ጊዜ የነበረው ማህበረሰብ ጣውት አምላኪ የነበረ ያንም ማህበረሰብ በስብዕናቸው ማርከው በስብዕናቸው ማርከው ይቋረጣል እንዲህ። ጣውት አምላኪ የነበረ ማህበረሰብ፣ ድንጋይ አምላኪ የነበረ ማህበረሰብ፣ ሴት ልጅ በህይወት ባይዘው ሴት ልጅ ይቀብሩ ነበር። ወላሀተ በጣም አሳዛኝ ታሪኮ እነግራቸዋለሁ በኋላ። እንደዛ ያለ ማህበረሰብ ከዛ ጨለማ ማውጣት ከባድ ነው፣ በጣም ከባድ ነው አደለ። ግን ነብዩ በስብዕናቸው አምላክ ምንድን አለ? ኢድፈ ቢለቲ ኢድፈ ሰያተ ቢል ሐሰን መጥፎን ነገር በሰይፍ አስወግዳለሁ በሰይፍ በጥሩ ስብዕና አስወግደው አላቸው ነቢያቸው ማህበረሰብ አሁን ከዛ ከዛ አምላክ በሰይፍ አይደለም በሰይፍ ወይም አሰኑ ሰያ ቦታ ነገር መጥፎውን ነገር በጥሩ ነገር አስወግደው፣ በጥሩ ጸበያ አያችሁ፣ በጥሩ ጸበ ናቸው። ያንን ማህበረሰብ አስወግደው፣ ሴት ልጅን አንግሰው፣ ሴት ልጅ ኢነመን ኒሳኡ ሸቃኢቁ ሪጃል ብለው ኢነመን ላ ተክረሁ፣ ሴቶችን አትጥሉ። ፈኢነሁን ለሙአንሰቱ ጋላት በጣም እንቁዎች ናቸው። ሴቶችን አከበሩ፣ አያችሁ አይደለ? ያንን ማህበረሰብ ያንን አስተሳሰቡን ከአእምሮ አስወጥተው ዝሙተኛው ማህበረሰብ ያንን ዝሙት ከአእምሮ አስወጥተን ብሎ ተናገሩ። ላተክረሁል በናት ሴቶችን አተጥሉ። ፈኢነሁነ ልሙአኒሳት ወላት በጣም እንቁዎች ናቸው ብለው አከበሯቸው። ይህን ያክል ማለት ነው። ይቀጥላቸው ሆኑ ነቢያችን እንደዚህ አሉ። ምን አሉ? አልቢሩ ጥሩ ነገር አሉ። ሁስኑል ኹሉቅ ጥሩ ስብእና ነው አለ አሉ ያቸኋለ። ስለዚህ ጥሩ ስብእና እንደሚያስተምሩ ራሱ በዚህ ማየት እንችላል።